አላሁ አክበር አላሁ አክበር አላሁ አክበር። እንኳን ወደ ቀጥተኛው መንገድ ወደ ተወለድክበት ሃይማኖት እንኳን ደህና መጣ ሀብትሽ ብለናል። አይ ቲንክ ከዚህ በፊት አይቼዋለሁ አልበል ወይ የመጀመሪያዬ ነው ካልተሳሳትኩ አንቺ ቤት ያው ከስሩኛ ያዳምጣለሁ። ሞር ያለኝ ማለት ነው ያ ሰው ላይክ። ዛሬ ያላህ እረጅቶ እዚህ ቀን ስለደረስክ በጣም ደስ ብሎኛል። አላሁ አክበር ያው ተጨማሪ አንድ ወንድም አግኝተናል። ገና እንበዛለን። የሚገርመው ነገር ያው በአንድም በሌላም የምንነካካው ነገሮች አለና ሁሉም እውነትን ከፈለገ ሳያገኛት አትቀርም። እውነትም አንድ ናት፣ አንጻራዊ ልትሆን አትችልም ብዬ ስለማምን እንኳን ወደ እውነተኛው መንገድ መጣ ሀብትሽ። ማናልከው ስምህን? ይቅርታ። አቡበከር አቡበከር። አሰላም አሌይኩም አቡበከር።

አንድ ሌላ ልጨምር፣ ያው የቅድሙን ቅኔ ከሚሆን መልካም። እንግዲህ ልታስደምማት ነው አዲስ ዓለምን ስንት ለፍታለች መሰለህ፣ ስንት ዞላለች። ታሪኳን መቼ ትሰማው ይሆናልና፣ በጣም ልትደምምብህ ነው እሷ። ምን በኛ ቃላታ እንግዲህ ቁጭ ልትል ነው። አንተ ተናገር እስኪ ያው ቅዱስ ቁርኣን ላይ ያዩናስ ተቁረበኩም አለዚ ህለቀኩም ሚን ነፍሲን ዋህዳ ሚል ነገር አለ። ሱረቱ ሙልኩ ላይም ደግሞ ተባረከ ለዚ የቢያዲህ ልሙልክ ውሃ አለዚ ነ ኩሉ ሸይን ቀዲር አለዚ ህለቀ አሰባ ሰማት ወልአርድ አለዚ ህለቀ ሀያቲር ወልመውቲ ሊያበልዋኩም አይኩም አሰነ አመለ ሚል ነገር አለ። አላሁ ላ ላ ላ ላል ቀዩል ላተ ሁዙሁም ሲነቱን ወራ ነው የሚሉም ነገር አለ። ሱረቱል በቀራ ላይ ይመስለኛል አያቱል ኩርሲ ላይ። ቅኔው ምንድን ነው? መበለት እኪት እንታልባቲ ውቃቢ መበለት እኪት እንታልባቲ ውቃቢ ሰለስቱ ሰት አልሰተይ ኩትቤ መበለት እኪት እንታልባቲ ውቃቤ ሰለስተሰቲያ አልሰተ ተቤ መበለት ኪት መበለት ውሸታም ናት። እንትን አልባት ውቃቢ ውቃቢ የለባትም። ያው ውቃቢ ምናምን የሚባል ነገር አለ በተለምዶ እና መብለት እግት እንዳልባት ውቃቢ ሰለስተ ሰት አልሰት ይኩትቤ። አንዳንድ ሰው ምንድነው የሌባ ልብ አድርቅ ምንድነው የሌባ አይነ ደረቅ መልሶ ልብ አድርቅ ና የሚባል ነገር አለ። እና ሰለስተ ሰት አልሰት ይኩትቤ ማለት ሶስት ጠጥታ አራልጠጣሁም ትላለች። ስካር ላይ ሙሳከራ ላይ አንዳንድ ሰዎች አራልጠጣሁም አላየሁም ይሉት ነገር አለ። እና ሰምና ወርቅ ይህን አምጥቶት አንዳንዴ መረጃም እየመጣ አይኔን ግንባር ያድርገው የሚል ሰው አለ። ሰለስተ ሰት አልሰት ይኩትቤ የሚለው

አዲስ አለ ሚት ሽናችን፣ ብዙ ጥያቄ አለኝ። ኦኬ ግላር ኦፍ ኩዌሽን። አሁን በአንዴ ብዙ ጥያቄ ጭንቅላት ውስጥ እየሮጠ ነው እና አርፍጄ ይደርሻለው ማለት ነው። ብዙ ሚሳውት ያረኩት ነገር አለ ማለት ነው። ብዙ ያው የምታውቁኝ ከሆነ ወደ ጥያቄው ንግባ። ሰው ምንድን ነበረ ባክግራውንድ? ይቅርታ ሀብትሽ፣ ክሊር እያረግኝ እንዲገባኝ ኦርቶዶክስ ውስጥ ምን አይነት ክህነት ውስጥ ምን ውስጥ ላይ ካሉ ነው ንት ነው ያው እኔ መቀበሉን ስላልፈለግኩት ነው ወደ ክህነቱ እንጂ ያው ውዳሴ ማርያም ተምሬያለሁ፣ ግዕዝ፣ ያው እንትን ማለት ነው ዳዊትም ደግም ያለው መስተጋበ አርባይት ሰለስት ነው የሚባሉት መጽሐፍቶች። ትንሽ ቅኔው ላይ ደግሞ እስከ ስላሴ ምናምን እሄጃለሁ። ምን ወደ እስልምና ሊያመጣቸዋለ? ከዛ ውስጥ ምን አተህ ነው? ያው ማለት እንትኑ ነው በቃ ባይብልን አሁን ኮምፓራቲቭ ሬሊጅን ላይ እንትን አሁን ሲመጡ ያው ድጋሚ እንድመለስ አደረገኝ እና አሁን የኢየሱስ ክርስቶስ አምላክነት ወይም ደግሞ ትሪኒቲ ቲዮሪ ያው ብዙ ጊዜ ይጠየቃል እና ለምሳሌ መንፈሰ ከቅዱስ የታውፅም ላይ ላይ የሚል ነገር አለ። ቅዱስ መንፈስን ከኔ አታርቅ። ከዛም በኋላ የእግዚአብሔር ቅዱስ መንፈስ ፈጠረኝ የሚል አለ። እዮብ ላይም ያው በመንፈስ ቅዱስ ላይ የሚነሳ ግን ምንድነው በቀዳሚ እግዚአብሔር ገብረ ሰማዊ ወምድረ የሚለው ዘፍጥረት አንድ አንድ ላይ ያለውን። አይ እና ዘፍጥረት አንድ ከቁጥር ሀያ ስድስት ላይ ደግሞ ንግበር ሰባ ነው በአርያ ነው በአምሳሌ ይላል ሰው እንዳሪያችን እንዳምሳላችን ንፍጠር እያለ የሚያስቀምጣቸው ነገሮች አሉ፣ የመከራከርባቸው ድሮ ነበሩ ማለት ነው። በአዲስ ኪዳን ሲመጣ ደግሞ ወይም ተወለለክሙ ይላል እና ተወሎላችኋል። አሁን የተወለደ ሲባል አሁን መለኮት ነው የተወለደው ስጋ አሁን ዲፊኔሽኑ ላይ ስለዚህ እይመቡት በመለኮቱ ዋአዲ በስጋ ይላል በመለኮቱ ያልሞተ በስጋው ሞቷል፣ የሚል ነገር አለ ሃይማኖት አበው ላይ እና በስጋው ከሞተ ያው አምላክ ሞተ ሊባል አይችልም። ያው ስጋ ነው አክቹዋል የሞተው። እዚህ ጋር ደግሞ ሲባል ያው ተዋህዶ የሚባል ነገር ይመጣል። ተዋህዶታል መለኮትን ከስጋ ስጋን ከመለኮት፣ ወይም ደግሞ ሩህን የሰውን ነፍስ ከስጋ መለየት እንደማንችል ሁሉ ያው ሰው የሚባለው ነፍሱና ስጋው አንድ ላይ ተዋህዶ እንደሆነ ሁሉ መለኮትና እንትን ደግሞ ያው ያለ ትፍሴት ወይም ደግሞ ያለመነጠል ያለ ውላጤ ነው የሚሉት ነገር እና ከዚህ አንጻር ትንሽ እንትን አደረገኝ፣ ኮንክሪት አደረገኝ። እንደገና ደግሞ ወለጎ አለመያው እያለ ራሱን ጠርቷል፣ የሰው ልጅ እያለ ነው ጠርተዋል። እይከብር ነቢይ በአህባ ሀገሩ ነቢ በገዛ ሀገሩ አይከብርምን፣ ከዛ መኑ በየዋ መኑ በስማቡ ያለ በኔ መኑ በኔ ማመናቸው አይደለም ያው በላከኝ ነው እንጂ እኔ ከራሴ አንዳች ላደርግ አልችልም። ወደ አባቴ ነው ወደ አባታችሁ ወደ አምላኬ ነው ወደ አምላካችሁ እያለ የሚናገረው ነገር አለ። ከዛም አለ እግዚአብሔር ፈጠረ ኔ ቀዳሚ ሁሉ ግብሩ እግዚአብሔር ከመንገዱ እንትን አስቀጥሮ ፈጠረ የሚል ነገር አለ። መዝሙረ ዳዊት ላይም በምታይበት ጊዜ ምዕራፍ ሁለት ከቁጥር አክቹዋሊ ሰባት ወይም ስምንት ላይ ነው የሚሆነው ወይም ዋና ወይም ወለድኩከ ከሚል ነገር አለ እነሆን የወልጃሃለው የሚለው ያው በደ ቱደ የሚለው ነገር በኤስተር ዘይ ና በእንትን መሀል ያለ ነገር ስለሆነ በቱሞሮ መሀል ያለ ነገር ስለሆነ ድርሃለም ወይም ደግሞ አሁ ድንግል ጸንስ በተወለድ ባለ ወሳሚዮ ስማማን ሄድ በትርጓሚ እግዚአብሔር ምስል ነው የሚለ ኢሳያስ ሰባት አስራ አራት ላይ ያለውን ነገር የሚያመጣ ነገር ስለሆነ ያው ከድንግል መወለዱን እንጂ የባህሪ ልጅነት እንደሌለ ሌላው ቀርቶ ያው ጌታ የተባሉት የመሰጠት ጌትነት አለ፣ የራስ ጌትነት አለ። ብዙ ነገሮች ይህ መሰጠት መቀበል ና ማግኘት የባህሪ የሆነ ነገር አለ። በመሰጠት የሚገኝ ጌትነት አለ። ሌላ ቀርቶ አምላክነትም በመሰጠት ይሆናል። ለምሳሌ እስራኤል በግብፅ ላይ አምላክ አድርገ ያለው ነው ያለው ሙሴ ያው ጋድንትን እያለ በመሰጠት አለ እና ይህን ይህን ሳይሆና ቅዱስ ቁርአንም ደግሞ ሳነበው ከዛ አንጻር ነው የተረዳሁት። ብዙ ነገሮች አሉ። ያው በአጭሩ ለማድረግ ነው። በጣም ማሻላ ደስ ይላል። እኔ አንደኛ ትልቅ ጥያቄ የሚሆነው እንዴት አሁን ክርስቶስን አማኝክ ነበርክ እና ኢየሱስ ክርስቶስ ደግሞ እዚህኛውም ላይ አድርጓል ይመጣል እንደጃለን ሊያሸንፍ የሚለው ደሴም ቲዎሪ እና ትምህርቶች አሉ እና በጌትነቱ የሚለውን ቃል ሳይሆን ያለበትን ስታንድ ከድንግል መወለዱ የመሳሰሉትን ነገሮች እንዴት አገኛቸው? ቢኮዝ ኦልሞስት ዲፍረንስ የላቸው ማምላክ አለመሆና ነብይነት ነው እንጂ እዛም ላይ ነብይ ነው። ሚንዋይል ግን ማይ ሜን ኳስችን ጥያቄ የሚሆነው እዛ ጋር ካለው ያው የክርስቶስ አምላክነት ጥያቄ ነው። ትሪኒቲ ነው ኩዌሽን ያነሳኸው። ትንቢቶቹ ላይ ነው ያነሳኸው። በጣም አሪፍ ፍሎህን ና ካቻፕ ያረኩ ኦልሞስት ስለኖርክበት ይገባኛል። ከዛ ስታንድ ኖረህ ኖረህ ኦሎፍ ተሰድት እዚህ ጋም ስትመጣ ያኛው ክርስቶስ ክርስቶስ አይደለም የእንትኖቹ ቀርቶ ኢየሱስ በነቢ ኢሳ እንዴት ነው ላይክ፣ በምን አረዳር ተረዳው? ኢሳ ኢብኑ መሪየም ወይም ደግሞ የመሪየም ልጅ ኢሳ ያው መሬም ደማ ላይ ሰላምም በቅዱስ ቁርአን ላይ የራሷ ሱራ እንትን ተብሎለት በአስራ ዘጠኛው ምዕራፍ ላይ ወይም ደግሞ ሱራ ላይ አለ እና ምንድነው እንደም ዚክሩ ራህመቱ አበደሁ ዘከርያ ብሎ ነው የሚያመጣው። እና ስለ ዘከርያ ምናምን አውርቶ ከዛም በኋላ እንደም ምንድነ የላህቁም የላይሆኑ ዋህድ ወይም ደግሞ አምላካችሁ አንድ አምላክ ነው። ከዛ በኋላ አና ረሱላ አለሚና ያላ እኔ የፈጣሪ ወይም ደግሞ የአምላካችሁ መልእክተኛ ነኝ እያለ ሐዋርያቱም በዛን ጊዜ ባሉበት ጊዜ ያው እነነህኑ ሙስሊምን ነው ያሉት፣ ወይም እኛ ሙስሊሞችን እያሉ የተናገሩት ነገር አለ እና አኮንጊት ኩባይብል ጋር ግን ያው ቲዎሪው ያው አምላክም ነው ሰውም ነው ፍጹም ሰው ፍጹም አምላክ፣ ወይም ደግሞ ምንድነው እንዘ አህዱ ሰለስተ ወንዘ ሰለስተ አህዱ ሲ የለሱ በአካል ተዋህዶ በመለኮት ሚል ነገር አለ። በአካል ሶስት ሲሆኑ በመለኮት አንድ ናቸው ተብሎ የሚመጣ ነገሮች አሉና ከዚህ አንጻር ነው ረሱል መሆኑን ያው እየከብር ነቢ ባህበ ሀገሩ ብሎ በባይብል አምጥቶታል። ነቢ በገዛ ሀገሩ አይከብርምን ብሎ የሚናገረው ነገር አለ። እኔ ከእግዚአብሔር እውነትን ሰምቼ የነገርኳችሁ ሰውን ልትገሉ ይመጣችሁ የሚል ነገርም አለ። የሐዋርያት ሥራ ምዕራፍ ሁለት ከቁጥር ሀያ ሁለት ላይም አካባቢ ይመስለኛል የናዝሬቱ ኢየሱስን እግዚአብሔር ምንድን ነው ክርስቶስም ምንድን ነው አድርጎ እንደቀባ አታውቅምን ብሎ የሚያነሳው ነገር አለ እና ያው መቀባት በቅዱስ ቁርአን ያለው ነገር እንደዛ ነው። ሀብሽሉ በዛው ስለ እንትን ብትነግላት ደስ ይለናል። ቅድም የነገልከንን ማለት ነው። አክሲማሮስ ላይ ያለውን ይመስለኛል። አይ ቲንክ ወደ መጨረሻው መደምደሚያ ላይ ወርቀ ዳቢሎ ስንኩሎ ሰራዊቱ ማይከለ ምድር ማይከለ ምድር ቢሂል መካመድ ነው ይላል አክበር

የምድር መሀል በቃ በሳይንቲስቶች ያው በኢስላሚክ የሚታሰበው ነገር አለ፣ በክርስቲያኒቲ ማስተምሮ የሚታሰበው ነገር አለ። እና በክርስቲያኒቲ ብዙ ሊቃውንት የሚሉት ያው ጎልጎታ ነው ወይም ደግሞ ማይከለ ምድር ብለው የሚታሰበው ጌታ የተሰቀለበት ነው። ለዚህ ምስክሩ ምንድን ነው ብለው የሚያነሱት መልካ ኢየሱስ የሚባል መጽሐፍ አለ። እና ሰላም ለመቃብሪከ መቃህነ ሚስጥር ጎልጎታ ቀዳሚ አዳም ተቀብረ በውስጤታ ነው የሚለው። እንደውም አዳም ራሱ እዛ ጌታ የተሰቀለበት ላይ ተቀበረ ነው የሚለው እንትኑ ማለት ነው። ሴንሻሊ እና አሁን ደግሞ በኢስላሚክ ደግሞ መካ ተብሎ የተነሳ ነገር ነበር። እና የትኛውን ኮምፓስ ሄዶ ዳይሬክት ሊስታክ የሚያደርግ ወይም ደግሞ ኦርጂኔት ስለሆነ የሚቆመው መካ ላይ ነው ተብሎ የሆነ እንትና ይሄ ሳይንቲፊክ እንትን አይቻለሁ። እና ይህን ደግሞ የሚደግፈው ምንድነው መጽሐፍ አክሲማሮስ የሚባል መጽሐፍ ላይ ወርቀ ዳቢሎ ስንኩሎ ሰራዊቱ ማይከለ ምድር ማይከለ ምድር ብሂል መካ ብሎ ነው የሚያመጽ እሱ ላይ የረቡዕ መጨረሻ ይመስለኛል አይ ቲንክ አለ እና የምድር ሰይጣን ከሰራዊቶቹ ጋር ሁሉ በምድር መሀል ላይ ጣለው ያቺ የምድር መሀል ደግሞ ምንድን ናት መካ ናት ብሎ ነው የሚያነሳው እና ከዚህ አንጻር ምንድን ነው ታምረ ማርያም ላይ ደግሞ ምናምን ላይ ደግሞ ያለ እነዚያ ሙስሊሞች ምናምን በቤተ መስጊዳቸው እንደዚህ ያደርጋል ምናምን ተብሎ ያው አይ ቲንክ ታውቂዋለች እነዚህ እነዚህ የሆኑ ሮንግ የሆኑ አስተሳሰቦች እንደውም የበለጠ እንትን ብለ ከሃይማኖት ወደ ሃይማኖት ነው እና ሙቭ የምታደርጉት ብዙዎቻችሁ። ከዛኛውም ጋር ፈጣሪ ያለ፣ እዚህ ጋር ፈጣሪ ያለ፣ የፈጣሪን ኮንሰፕት ነው አይ ቲንክ ብዙዎቹን የትሪኒቲ ያብሱ ነው ኮንሰፕት ከሃይማኖት እንዲቀይሩ የሚያደርጋቸው እና አንተ እስልምና ላይ ምንድን ነው እስልምና ወይ ምንድን ነው እንኮ፣ ፈርስት እዛው ነው ጠይቀህ ድጋሚ ሰርች ሪሰርችን የቀጠልከው ወይንስ ቀጥታ ፈጣሪ አንድነትን ገብቶ ነው ወደ እስልምና የመጣኸው? ከዚ ከማይኮን አይቲንክ ቆይተሃል፣ ጥናት ስታደርግ፣ ኦልሬዲ ቁርአንን አውቀሃል፣ መቅራት ችልሃል፣ የዛኛውንም መጽሐፍቶች ግእዝም ታቃለህ፣ ሶ ላይክ አነጻጽረህ ነው በኮምፓራቲቭ ነው የመጣኸው ብዬ የራሴን አሳምሽን እየወሰድኩ ስለሆነ አነጻጽረህ ስታደርግ? ቤዚካ ጊዜ ይፈልጋል። ሀደጅ ብዙ ብቻ ጥያቄዎች አሉኝ እና እራስ ብትነግረኝ ነግረኝ አካሄዱም ብትነግረኝ ደስ ይለኛል። ካላደከም እኮ ይቅርታ። እንትን በቃ እነሱ ማንዬም ቤት የገባው ሀዳ እመጣለሁ ከሥራው እኛ። አንዳንዴም ደግሞ እንደዚህ ኮንፊውስድ የሚያደርጉ ጥያቄዎች ላይ ለምሳሌ የኢየሱስ ክርስቶስ የባህሪ ልጅነት ላይ እንደውም ስንጠይቅ ነበር እና ዲቴል ለራሱ ፐርሶናሊቲ አድርጎ ልጅ የሚለው ነገር እንዴት ነው? አኮርዲንግ ቱ ባይብል ምን ይላል ምናምን ተብለን ተወያይተን ነበር እና ከሌላው የተለየ ነገር አላገኘሁም እና ከዛ አንጻር ነው እና ኮምፓራቲቭ ላይ ብዙ እንደውም እኔ አውቀው ነገር የለኝም። ያው ግን ቅዱስ ቁራን ያው ደስ ስለሚለኝ እሰማለሁ። አንዳንድ የአረብኛ ቃላቶች ምናምን ደግሞ አንድ አላ ይራሃመው እና ሀሰን የሚባል አንድ ወንድም ነበረኝ እና ፊደላቱ ምናምን አስተምሮኝ ነበረ እና ጀስት ያው ተቀጣጥሎ ሲመጡ ምናምን አንዳንድ እንትኖችን እንስታለሁ እንጂ ያው እንትን እያልኩኝ ቀስ እያልኩ ማንበቡን እንትን ለዋለሁ እና ከዛ አንጻር እያየሁት ቅዱስ ቁርአን ምን ይላል እግዚአብሔር አብ ወይም ደግሞ በብሉይ ኪዳን የተጠቀሰውን አንዱ አምላክ የተባለውን ወይም ደግሞ ለእኛስ አንድ የሆነ አባትና አምላክ አለን እሱም አብ ነው ተብሎ እንደተገለጠ ኮምፔር አደረግኩት አላ በቅዱስ ቁርሃን ውስጥ ያለው ፈጣሪ እና በቪኪዳን ሲጠቀስ የነበረው ወይም ደግሞ የኢየሱስ ክርስቶስ አባት ተብሎ የሚጠራውን ኮምፔር አደረኩት። ቅድም ደግሞ አላሁ ላላ ላሆን ሀዮል ቀዩ ላታሁዞም ሲነት ሎላላውም የሚለውን እንኳን ሊተኛ አያንገላጅም የሚለውን ነገር በቪኪዳን ከተጠቀሰው ጋር አምላክ ከእይነውም ወይመውት አይተኛም፣ አይሞትም፣ አይለወጥም የሚለው ነገር ጋር ያው ብዙ ነገሮች ኮምፔር አደረጉኝ። ኡስታዝ ወሂድም ጋር ብዙ ሁለት ሶስት ያገኝችዋለሁ አንዳንድ ነገሮችን እያወረርኩ ኮንፊስት የሚያደርጉ ነገሮችን ያው ተጠቀምኩና የሚጠየቁ ጥያቄዎችን መጀመሪያ እንትን አልኩ። በጂሰስ ክራይስት ላይ በኢስላም ዘንድ የሚጠየቀው ጥያቄ ምንድን ነው? ኮንፊዝድ የሚፈጥረው ነገር ወይም ደግሞ ያው ደግሞ በክርስቲያኒቲም ደግሞ ምን ተብሎ ይታመናል የሚለውን ነገር አይቼ ያው ከዛ አንጻር ያው ውስብስብ ባለብኝ እና እኔ ራሱ ሳይገባ ነው። እንደውም የሆነ ፊዚክስ አስተማሪያችን ነበር እና አስራ አንደኛ ክፍል እያለ ሳይ ማሪ አስተማሪን አስተማሪ እንለው ነበር። ማለት ጀስት በደንብ አድርጉ እንትኑ ፎርሙላውን እንትን ብሎ አያድርም፣ ግን ለኛ ዲስክራይብ ያደርጋልና አሁን ትሪኒቲ ቲዮሪ ላይ ስታየው ጀስት እኛ ልንመልስ እንደዚህ እንደዚህ ያው ቅድም እንደቅንው እንደገለጽኩልሽ ማለት ነው ኤቪደንስ እየመጣ አንዳንድ ድርቅ የማለት ነገር ስላለ ነው እንጂ በግልጽ ቃል ቀለል አድርጎ ትሪኒቲን ያስረዳል ላየሁም እስካሁን ድረስ እኔ ባየሁት፣ ማለት ነው ቀላል ሰው እንዲህ ገባ ተደርጎ ማለት ነው። ያው እምነትም አላማው ሰው ገብቶት ያው ውስብስብ ማለት የለበትም ገብቶሻል። የመዳኛ መንገድ ስለሆነ ይሄ ፊዚክስ ይሄ ምንድን ነው ሜታፊዚክስ ምናምን እንደዚህ አይደለም እና አድቨርታይዝ ስታይል ምን ይላል? አንድ ሰው ገባው ማለት የሆነን ነገር ኢዚኳልቲ ሚሲስ ከሆነ ለምሳሌ ሪላቲቪቲ ቲዮሪ ከሆነ ለሕፃን ልጅ አስረዳው ነው የሚለው ያው የሕፃን አይኪዎች የታወቀ ስለሆነ እና ለሽማግሌ ቀለል አድርገህ ማስረዳ ከቻልክ ያ ቲዮሪ ገብቶሃል ነው የሚለው እና ከዛ አንጻር ቀለል አድርጎ እንኳን ቀለል አድርጎ በጣም ከበድ ብሎ ራሱ መጥቶ ያው ይከብዳል እንትኑ ራሱ ጀዛከላህ ላልካ ሀብትሽ ወንድማችን ከዚህ በላይ ወይ አቡበከል ከዚህ በላይ ባና አስጨንቀው አዲሴ ሌላ ቀን ለኢንተርቪው እንደምቀርል አልጠላጠልም። እና እኔ ቃል የለኝም። እህትዬው የሆነ ነገር በይሩ ነው ቀና ሲዙ እና ደግሞ አንቺ ኢንተርቪው አድርገሽ እናያለን፣ ኢንሻላህ። ወል የእሱ ብቻ ሳይሆንም አንቺንም መጠየቅ እንፈልጋቸው ጥያቄዎች አሉኝ። ከተፈቀደልኝ በቤትሽን ቢሆን ማዘጋጀት ትችላለሽ። ወር ደግሞ እኛ ጋ የብዙ ሰዎች ጥያቄ ስለሆነ ዊ ክን ዱት ሄር ቱ። ጊዜ ብቻ ሲመች እንትን በሉ። እኔ ቤት ብዙ ጊዜ ጆርኒ ስንሰማ እና ቁራን ሲቀራ በጣም ነው የምንደሰተው። በአብዛኞቻቸው ሚስ እንዲያደርጉ ስለማንፈልግ መልካም ፍቃድ ከሆነ ስለምታውቀው ቤቱንም እንግዳ ስላልሆንኩ መምጣት ትችላለህ፣ ኤኒ ታይም እና ዛሬ ይሁንልኝ ባልክ ጊዜ ብዙ የሚማሩ ሰዎች ስለሚኖሩ፣ ቢከዚ አንዳንድ ጊዜ የሰዎች የማናውቀው ለሆነ ሰው ስፓርክ ልንፈጥር እንችላለን። ዋናው መምጣታችን ሳይሆን መኖር ህይወት ነው። ከህይወትም አልፎ ለሌላው ማብራት መቻል ነው። ዳስ ሜን ፐርፐዝ መሆን ያለበት። ስለዚህ አሁን ያንተ የተረዳሃቸውን ርዳቶች እኔ አልሄድኩም ያንተን ጆርኒ ያንተን አላውቅም። የሆነ ሰው ግን ሊያውቀውና ሊረዳህ ይችላል። ነው ስታወራ ስትናገር፣ እኔ ጀስት ስፕራይዝ ላይክ ኦኬ እንደዚህም አለ። እንደ መማሪያ ለሆነ ሰው ግን ብርሃን ልትሆን ይችላል፣ ለሆነ ቲቸር ላይ በዛ የመጣህበትን፣ እኔም እኮ የሚል ሌላ ሚረር ትሆናለህ፣ መስታወት ትሆናለህ ማለት ነው። ሶ ለዛ ነው የሰዎችን ጀርኒ ልጽጽር አልወድም። እኔ ግን የሰዎች ታሪክ ይመስጠኛል፣ ቢኮዝ ከመጽሐፍ በላይ መጽሐፍ ነው ራሱ የሄደበት መንገድ ነው ያለ ንጽጽር ያለ ጀጅመንት ሊሰማ ስለሚገባው፣ ያንቺንም የእሱንም ጊዜ ሲኖራችሁ መልካም ሊሆን ይችላል። እዚህም ቢሆን ያንቺንም ጊዜ ሲኖርሽ እንዴት፣ ለምን፣ ከየት የሚለውን ነገር ወይ አሁንም ቢሆን ቁጭ